በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት እስከሞት በታመነው በወደደን ባፈቀረን በድንግል ልጅ በኢየሱስ ክርስቶስ ፍጹም በሆነው ሰላምታ ሰላም ልላችሁ ወዳለሁ። እግዚአብሔር ቢወድ ቢፈቅድ እንደ እግዚአብሔር በጎ ፈቃድ መልክአ ቅዱስ ሩፋኤል ከአምላክ የተሰጠ ፈውስ ማለት ነው። ይህን መልክ በስራ ቦታ ሆናችሁ፣ በጉዞላ ቦታ ላይ ሆናችሁ፣ በተለያየ ለጸሎት ቦታ በማይመቸ ሁሉ ትጠቀሙበት ዘንድ አዘጋጅቼ ወደ እናንተ አምጥቻለሁ። ለዚህ አገልግሎት ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ነባር ለሆናችሁም፣ አሁንም ዛሬ ለመጣችሁ ላይክ እና ሼር በማድረግ አገልግሎቱን እንድትደግፉን በቅዱስ ሩፋኤል ስም ጠይቃችኋለሁ። ሰላም ለተፈጥሮ ትከ ቅዱስ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ስነተፈጥሮ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባሕሪህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የሶስቱ ነገድ መላእክት አለቃ ከመሆንህ በላይ ወልደ ነጐድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማሕፀን ሁሉ እንድትፈታ ተሹመሃልና። ሰላም ለዝክረ ስምከ ቅዱስ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈሳዊ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳደርብን፣ እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልን። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስህ ሰላም እላለሁ። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የመጽሐፍ ቃል እንደ ተናገረ መንፈሳዊ ሐኪም እንደ መሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለአይነ ስውሩም ሰው ብርሃን ትሰጠዋለህም። ሰላም ለገጽከ ከ ቅዱስ ሩፋኤል ሆይ፣ እግዚአብሔር አሳምሮ ላነጸው ፊትህ ሰላም እንልሃለን። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀርና ብትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ፣ የነፍሳችን ጠላት በረድኤትህ ታስተነካክለው ዘንድ ከጥፋት ገጀሞ ቆራርጠ ተጥለው ዘንድ የተራድኦ ጉብኝትህን አታቋርጥብን። ሰላም ለአእይንቲከ ቅዱስ ሩፋኤል ሆይ አስደሳች በሆኑ ዐይኖችህ ሰላም እንልሃለን። ልመናን የሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆን ሁሉ አቤቱ፣ በየጊዜው የኀጢአታችንን እሾህ አቃጥለህ አጥፋለን። አንተ የሚያቃጥል የእሳት ነበልባል ነህና፣ ሰላም ለመላት ህከ ቅዱስ ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጒንጮችህ ሰላም እንልሃለን። የይቅርታ ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም እንላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገም ግሜ ከጥፋት ላይ እንዳልወድቅ ድጋፍ ሆነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮችህ ሰላም እላለሁ። የቅድስት ሥላሴን ሚስጥር በማድነቅ ለሚያመሰግን አፍህም ሰላም እንላለን። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለእኔና እዚህ ለተሰበሰብነው አገልጋዮች ሁሉ ትሰጥልን ዘንድ እንለምንሃለን። ሰላም ለአስናኒከ ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ መላእካዊ ጥርሶችህ ሰላም እንልሃለን። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ተፈጥሮህን ሥጋና ስጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳስጨንቀን እኔ ደካማው ወዳጅህ ልጅህ እዚህ የተሰበሰብነው ምእመናን ባንተ ኃይል በጣጥሰን ንጥለው ዘንድ ኃይልህን ስደድልን። ሰላም ለቃልከ ቅዱስ ሩፋኤል ሆይ ከመብረቅ ይልቅ ነጐድጓዳማ ለሆነው ቃልህ ሰላም እንልሃለን። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቀሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህ ናልን ናልን። ሰላም ለጉርኤከ ቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም እንልሃለን። በትከሻህ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን፣ አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁሉ ጊዜ በጠላቴ ላይ ይነጣጠረበት። ሰላም ለመታ ክፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትክሾችህ ሰላም እንልሃለን። አእምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፋ ክንፎችህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ ስለዚህ፣ ከጽኑ ሃይማኖት ጋር በጎ ምግባር ገንዘብ አድርግልን። በፍቅርህም የተጠመዱ የተጠመድኩ ነኝና ሰፊ የአእምሮ እውቀትን አሳድርብን። ሰላም ለዘባንከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እንላለን። የጥበብ መገኛ ለሆነ እንግዳህም ሰላም እንላለን። ቅዱስ ሩፋኤል ሆይ የጥበብ መገኛ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተህ ጠላታችንን ዳቢሎስን ትበቀልልን ዘንድ

ደዌ ኀጢአት እንዳያሰቃየን ፍቱን መድኃኒትህን ቀብተህ አድነን፣ አቤቱ የሀብተ ረድኤትህም ተሳታፊ አድርገን። ሰላም ለመዛርኢከ ቅዱስ ሩፋኤል ሆይ፣ ጠላት ዳቢሎስን ለማጥፋት ለተጠናከረው ኩርማህ ሰላም እላለሁ ለጸቡ ተባባሪ በመሆን ላልተለየ ወርችህ ሰላም እንላለን። ቅዱስ ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደ ፈወስከት ሁሉ የሰውነታችንን ሰውነተ ደዌ ኀጢአት ትፈውስ ዘንድ ከረድኤትህ ቅብአ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ መልአካዊ ክንድህ ሰላም እንላለን። በከንቱ ለማይዘረጋው መዳፍህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል የምነሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብርህ ክብርን አሳትፈን። ሰላም ለአጻቢኢከ ቅዱስ ሩፋኤል ሆይ የጦቢትን ዐይኖች ለፈወሱ ጣቶችህ ሰላም እንልሃለን። ለመፈወስ በመተባበር የአሳ ሐሞትን ለኳሉ ጥፍሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ሚስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደ ዳሰሰ አቤቱ ጣቶች ዓይኖቻችንን ይዳስሱልን። ሰላም ለገባ ዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህም ሰላም እንላለን። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከአይላፍ መላእክት አለቆች አንዱ አንተነህና ለፈላስፋው ለላሜ ልጅ ለኖህ የማይ አይህን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረትን ምስራች አብስርልን። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እንልሃለን። ሥጋዊ ደማዊን ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፈጣን የህይወትና የማዳን መልክ ነህና፣ ንጉሡ ከአራት ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሰላም ለነዋዬ ውስጥከ ቅዱስ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብህ ሰላም እንልሃለን። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተነህና የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የእኛንም የምስጋናችንን የጸሎታችን ጼና ማዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቌከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እንላለን። በአንድነት ግብር ለሚታዩም አቋያጽህ ሰላም እንልሃለን ቅዱስ ሩፋኤል ሆይ በረከትህ ልቦናችንን ያተጋዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማሕበራችንን ማሕበረ የቅዱሳን ዝክር ትባርክልንና አንድነታችንም ታጸና ዘንድ ፈጥነህ ወደ እኛ ና ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችህም ሰላም እንልሃለን በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እንልሃለን ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርህን በእውነት ግለጽልን፣ አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም የተረከዝ ልዩ ለሆነ ተረከዝህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ የእሳታውያን ነገድ መላእክት አለቃቸው አንተ ነህና፣ ወዳጅ ለወዳጁ እንደሚራዳው እንዲሁ እኔንና እዚህ የተሰበሰብነውን አገልጋዮችን በዚች የክፉ ብድራት በሚከፈልባት ዕለት ሁላችንን ምርዳን። ሰላም ለአጻብኢከ፣ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱን ስንኳን ሳልለይ ሰላም እንልሃለን። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳን። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመናህ ሰላም እንልሃለን። ዳግመኛ ስነ ጸዳሉ ለሚያበራ መልክህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ፣ ታምራትን የምታደርግ ነህና ታምራቶችህን እናገራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ ከፊቴ ወድቀው ወድቀው ይቅሩ። ና ሀብዬ፣ ቅዱስ ሩፋኤል ሆይ የልቦናችንን ሐሳብ ሁሉ ትፈጽምልን ዘንድ ሊቃነ መላእክት አስከትለህ ወደ እኛ ና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ በወሊድ ጊዜ የሰውንም የእንስሳትንም ማህፀን የምትፈታ አንተ ነህ። ጥላህም ሙትን ያስነሳል። ና ሀቤ። ልብህ የርኅራኄ ውሃ መፍሳሽ የሆነ ሊቀ መላእክት ቅዱስ ሩፋኤል ሆይ በአስጨናቂ ቁር የሚመስል ሰይጣን ወደ ልቤ ወደ ልባችን እንዳይገባ ጧትና ማታ የከበረ ኑሯችንን ትጎበኝ ዘንድ እንማጸናለን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ ለመቤታችን ድንግል ማርያም የምሥራችን በአበሰራት ጊዜ እውነትን ከተናገረ በወርቅ ዘንጉ ነድ እሳትን ካጠፋ ሊቀ መላእክት ቅዱስ ገብርኤል ጋር መጥተ የሰላምን ብስራትን አሰማን። ና ሀብዬ ቅዱስ ሩፋኤል ሆይ የእሳት መጎናጸፊያን የምትጎናጸፍ ካህን ሊቀ መላእክት ቅዱስ ሩፋኤል ሆይ የሚጠትን ነገር ይነግረው ዘንድ ወደ ነቢዩ ዳንኤል ከተላከ ቅዱስ ሚካኤል ጋራ ወደኔና በረዶ በደጋ ተራሮች ላይ እንደሚወርድ በልቤ መሰዊያ ላይ የጥበብ ጸጋን ታወርድ ዘንድ ፈጥነ ድረስልን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ የተባረክ የተባረከ ጦቢት ቤት ክፉ ጋኔንን ለማውጣት ከተገለጸ ቅዱስ ሊቀ መላእክት ቅዱስ ሩፋኤል ጋር መጥተ በጠላቴ ፊት ጋሻ ሁንልኝ የሚያንጸባርቅ ሰማያዊ ባሕር ላይም ካንተ ጋር ቁሜ ምስጋናን ለእግዚአብሔር አቀርብ ዘንድም እርዳን ንዓ ሃብዬ። እሳት ነበልባልን ለተጐናጸፈ የክብርህ የከበርክ ሊቀ መላእክት ቅዱስ ሩፋኤል ሆይ፣ በጨረቃና ፀሐይ ላይ ያዝዝ ዘንድ ከተመረጠ ከሊቀ መላእክት ቅዱስ ራጉኤል ጋር መጥተ ከግብጽ ኃጢአት ተለይቼ መስዋዕት አቀርብ ዘንድ እኔ ወዳጅ እኛዝ የተሰበሰብነው ነው የንስሐ ልጆች የንስሐ ጠል ፍቅር እንዲያለመልመን እንማጸንሃለን። ና ሀቤ ደስ በሚያሰኝ ድምፅህ ምስጋናን ለአምላክ እግዚአብሔር የምትሰዋ ካህኑ ሊቀ መላእክት ቅዱስ ሩፋኤል ሆይ ስለ ሕዝቡ ትንቢት ለተናገረ ነቢይ እዝራ በበራ የሕልምን ምስጢር ለተረጎመለት ሊቀ መላእክት ቅዱስ ኡራኤል ጋራ ና ወደኛ፣ የተወደደ የሕይወት መንፈስ ያድነን ዘንድ እኔ ሀዘንተኛው እና እዚህ የተሰበሰብነው ወዳጆች ዛሬ ሰላምህ ሁላችን ይጎብኘን። ና ሀብዬ ቅዱስ ሩፋኤል ሆይ መታሰቢያ ከቀናሞ ዛፍ ይልቅ ለዘላለም የሚለመልም ሊቀ መላእክት ቅዱስ ሩፋኤል ሆይ ለሰው ልጆች ሁሉ ምሕረትን ከሚለምን ሊቀ መላእክት ቅዱስ ሳቆኤል ጋራ እናለን። ከሊቀ ካህናት ኤሊ መስዋዕት ልመናዬን ልመናችንን ከንቱ እንዳይሆን የኀጢአትን ፍሬ በአማላጅነትህ ከእኛ ዘንድ አስወግድም። ና ሃቤ በአማላጅነት ብዙሃ ዘመንን የምታሰጥ አቃቤ ሕይወት ሊቀ መላእክት ቅዱስ ሩፋኤል ሆይ ከፈጣሪው ተልእኮ መርከብን ይሰራ ዘንድ ለጻድቁኖ ጥበብን ከገለጸለት ሁሉ ከሚያረጋጋ መልአክ ሊቀ መላእክት ቅዱስ ሱርያል ጋራ በዓለም ሁሉ መርዙን የሚረጭ የጨለማ አበጋ ሰይጣን ስልጣንም በላያችን እንዳይሰለጥንብን ጠብቀን። ና ሃብዬ የመብረቅ ነጸብራቅ መዞሪያ በሆነው ምእላደ ሰማይ የተሾምክ ሊቀ መላእክት ቅዱስ ሩፋኤል ሆይ እንደ ነጎድጓድ የሚያስገመግምና የሚያረጋጋ ግሩም ድምጽህን የምታስፈራ አደባባይ እሰማ ዘንድ እንደ በረዶ የነጣ ብርሃናዊ መንበር በሰማይ ተሸክመው እግዚአብሔርን ከሚያመሰግኑ ቅዱሳን አርባቱ እንስሳ ኪሩቤል ጋራ ና ወደኛ። ኦ እም ሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተ ነ። ቅዱስ ሩፋኤል ሆይ የዱኩማን ኃይላቸው አንተ ነ። ምስጋናችንን፣ ጸሎታችንን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማለዳሃለን። ተወኪ ፈከ ቅዱስ ሩፋኤል ሆይ በችሎታና በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድኻውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለኔና እዚህ ለተሰበሰብ ወዳጆች ህዝበ ክርስቲያን ሁሉ ተሰጠን ዘንድ እንማጸናለን። አቤቱ የቅዱስ ሩፋኤል አምላኮይ እኔን ወዳጅህን እኛ እዚህ የተሰበሰብነውን ከመከራ ስጋና ከመከራ ነፍስ አድነን፣ ለዘላለሙ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ታሟልቶ አቃንቶ እግዚአብሔር ይቀበለን። የቅዱስ ሩፋኤል ረዳትነቱ አይለየን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ማህበራችንን ያበርታልን፣ ያስፋልን። የታመሙትን ቅዱስ ሩፋኤል ይጎብኝልን ለታሰሩትም ያስፈታልን ለተጨነቅነውም እግዚአብሔር መረጋጋትን ይሰጠን ዘንድ ከቅዱሳኑ ረድኤት በረከት እንድናገኝ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም አባታችን ወይንበል።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 እናቶይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማይጸንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅዱስ ቶይ ደስ ይበልሽ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምህረትን ለምኝልን ኃጢአታችንን ያስተሰሪልን ዘንድ ለዘላ አለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወል፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላ አለሙ አሜን አሜን። ያምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን፣ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለበረከት በእውነት ቅዱስ ሩፋኤል በረከቱን በሁላችሁ ላይ እንዲያሳደር፣ የዚህ ቻናል ተገልጋዮች በሙሉ የተጠየቃችሁት የማያስከፍላችሁ በነጻ አገልግሎት እጃችሁን ተጠቅማችሁ ላይክ ማድረግ፣ ሰብስክራይብ ማድረግ ለምታውቁት ደግሞ በሶሻል ሚዲያ በቴሌግራም በኢሞ በፌስቡክ በዋትሳፕ ባሉት አካውንታችሁ እንዲሁም ደግሞ በግሩፖች ሁሉ በፌስቡክ ድረ ገጾች ታላላቅ ድረ ገጾች እየሄዳችሁ ሊንኩን ብታስቀምጡልን እነዛ ነፍሶች ሁሉ ታድናላችሁ። ብዙ የፌስቡክ ፔጆች ላይ ሰዎች በስድብ ኮመንት ሲጻሳፉ ታያላችሁ፣ ታዝናላችሁ። ለነዛ ሰዎች ሊንኩን ብታስቀምጡላቸው ምናልባት አንድ ነፍስ በቀን ውስጥ ታድናላችሁና ቅዱስ ሩፋኤል በሱ ስም በማድረጋችሁ ጸበል ጸድቅ ነውእና በረከት አድርጎ ይቆጥርላችኋል። እንግዲህ አገልግሎታችንን መደገፋችንን አትርሱ ብለን እናሳስባለን። እግዚአብሔር ከሁላችን ጋር ይሁን።